ሰላም እንዴት ናችሁ ልኝ ውድ የቻናል የቤተሰቦች ለዚህ ቻናል አዲሱ ናችሁ እንዳልከባላለሁኝ ሰብስክራይብ እንዲሁም የደወል ምልክቷም መጫናችሁን እንዳትረሱ ዛሬም እንግዲህ እንደተለመደው በሌላ ቪዲዮ ተመልሼ መጥቻለሁኝ ዛሬ አንድ የቻናል የቤተሰብ የሆነች እህታችን የምትኖረው አረብ ሀገር ነው አረብ ሀገር ከመውጣቷ በፊት እዚህ ኢትዮጵያ ውስጥ አሪፍ የሚባል ህይወት ነበረ ስትኖር የነበረው ከቤተሰቦቿ ጋር በመሀል እንግዲህ እናታቸውን በጭንቅላት ካንሰር ምክንያት በሞት ያጧታል የእናታቸው ህይወት እንግዲህ ካለፈ በኋላ አባታቸው ተስፋ የመቁረጥ ስሜት ውስጥ በመግባት በጣም ይጨነቅ ነበረ ያንንም ጭንቀቱንም ደግሞ ለማጥፋት ሲል እራሱን ወደ ሱስ ውስጥ ነበር ያስገባው። በተደጋጋሚ ጊዜ እየሰከረ ወደ ቤት ውስጥ ይገባል። ስራውንም ከዚህ ቀደም እንደሚሰራው አይደለም። ሲሰራ የነበረው ከዚህ ቀደም ከወንድሙ ጋር በመሆን ትልቅ ሆቴል ሰርተው ነበረ። አባቴም ተጨማሪ ገቢ ያመጣልኛል ብሎ የጀመራቸውን ቢዝነሶች እንዳለ ነበር ያቆመው። ይህን ያዩት እንግዲህ አጎቴና የአጎቴ ጓደኞች እንዲሁም የአባቴ ጓደኞች፣ አባቴ ከዚህ ስሜት እንዲወጣ በማሰብ ወደ ትዳር ያስገቡታል። ይህ ሁሉ የሆነው ግን እኔና ወንድሜ የዩኒቨርሲቲ ትምህርታችንን እየተማርን ሳለ ነበረ። ምንም የምናውቀው ነገር አልነበረም። በመሀል እኛ ትምህርታችንን ጨርሰን ለብሬክ ወደ ቤተሰብ ስንመለስ ነው ይህንን ሁሉ ነገር ያወቅ ነው አባታችን ከነበረበት ሐዘን ወጥቶ ወደ ቀድሞ ማንነቱ ይመለሳል ብለን ስንጠብቅ ምንም መሻሻሎች አልታዩበትም ነበረ። አንድ የቤት መኪናና ሚኒባስ መኪና ነበረን። ሁለቱንም እንግዲህ አባታችን ሊሸጥ ችሎ ነበረ። እኛም እንግዲህ እሱ ከሸጠው በኋላ ለምንድን ነው የሸጥከው ብለን ስንጠይቀው ሆቴሉ ላይ የባንክ እዳ ስለነበረበት እሱን እዳ ለመክፈል ነው ብሎ ነበረ ለእኛም የመለሰልን። ከዛ በኋላ እንግዲህ እኛም የዩኒቨርሲቲ መግቢያችን ቀን ስለደረሰ ወደ ግቢ እንመለሳለን። ከተመለስንም በኋላ እንግዲህ አባታችንም በጠና ይታመምና ህይወቱ ያልፋል የመሞቱ ምክንያት ተብሎም እየተነገረን በጣም መጠጥ ስለሚያበዛ እና የተለያዩ አደንዛዥ እጾችን ስለሚወስድ ነበረ ዶክተሮችን በተደጋጋሚ ጊዜ ይህንን ነገር እንዲያቆም ቢነግሩትም እሱ ግን ሊያቆም አልቻለም ነበረ በመጨረሻም እንግዲህ ህይወቱን ሊያሳጣው ችሏል አሁን እሷ እኔ ጋር የመጣችበት ዋናው ምክንያት ይሄ አይደለም አባታችን ካረፈ በኋላ ከኔና ከወንድሜ አንዳችን ትምህርታችንን ማቆም ነበረብን ወንድሜ ደግሞ የአምስተኛ ዓመት የዩኒቨርሲቲ ተማሪ ስለነበረ እና የመመረቂያ ጊዜውም ስለደረሰ የግድ እኔ ማቆም ነበረብኝና ና የቤተሰቦችን የወንድ ወይንም ህይወት ለማስቀጠል እኔ ማቆም ስለነበረብኝ እኔ የዩኒቨርሲቲ ትምህርቴን አቁሜ ቀጥታ ወደ አረብ ሀገር ነበር የሄድኩት። ከአጎቴ ጋርም በመሆን አጎቴ ነበረ ፕሮሰሱን ሁሉ የጨረሰልኝ። ወደ አረብ ሀገርም ከወጣ በኋላ እንግዲህ ወንድሜን ትምህርቱን አስጨርሼ ላስመረቀው ችዬ ነበረ። ከተመረቀም በኋላ እንግዲህ የአባቴና የአጎቴ ሆቴል ውስጥ የአባቴን ቦታ ሸፍኖ እንዲሰራ ነበር ያደረግነው። እሱም እንግዲህ ስራውን በአግባቡ እየሰራ ነበረ። በመሀል ግን የወንድሜን መታሰር ሰማሁት። ምን አድርጎ ይሁን ብዬ ምክንያቱን አጎቴን ጠይቄው ነበረ። አባታችን ሚስቴ ብሎ ያገባት ሴት ወደ ቤት ቤቱ ስትመጣ ብቻውን አልነበረም የመጣችው ከራሷ ጋር የ13 ዓመት ሴት ልጅ ነበራት እናም ያቺን ልጅ ደፍሯል ተብሎ ነበረ ወንድሜ ሊታስር የቻለው እኔም እንግዲህ ያንን ከሰማሁ በኋላ ሁሉንም ነገር ጥዬ ወደ ሀገር ቤት ተመልሼ ነገሮችን ለማጣራት ሞክሬ ነበረ ወንድሜንም ባገኘሁበት ሰዓት ወንድሜ እየማለልኝ ነበረ ምንም እንዳላደረገና ምንም እንዳልነካ ሲነግረኝ የነበረው እኔም በወንድሜ በጣም እርግጠኛ ነበርኩኝ ምክንያቱም ወንድሜ እንደዚህ አይነት ባህሪም አመልም አልነበረበትም ከአጎቴ ጋር በመሆን እንግዲህ ወንድሜን ለማስፈታት የቻለውን ሁሉ አድርገን ነበረ ነገር ግን ሊሳካልን አልቻለም ነበረ በዚህ መሀል እንግዲህ ተስፋ በመቁረጥ ወደ አረብ ሀገር ተመልሼ ሊሄድ ችዬ ነበረ ወንድሜንም ላጎቴ አደራ ሰጥቼው ብላ ነበር የነገረችኝ እኔም እንግዲህ ጉዳዩን ከሰማሁት በኋላ እሷ ወደ ነገረችኝ አካባቢ ነበር የሄድኩት እዛም ከሄድኩ በኋላ እንግዲህ ልጁን አግኝቼው ነበረ የታሰረበት እስር ቤት በመሄድ ያለውንም ነገር ጠይቄው ነበረ እሱ ምንም እንዳላደረገ ነበረ ለእኔም ሲነግረኝ የነበረው ነገር ግን መድፈሩን የሚያረጋግጥ የሀኪም ማስረጃ ሁሉ ነበረ የወጣው በተጨማሪም በአይኔ አይቻለሁኝ ብላ የመሰ የተከረችም አንዲት ሴት ልጅ ነበረች። ስለዚህ እኛ የተደበቀውን እውነት ለማግኘት ማድረግ ያለብን አንድ አማራጭ አለ። የሐኪም ማስረጃ ካለ ያንን ማስረጃ ወደ ጻፉ ሆስፒታል ነበረ መሄድ የነበረብን። እዛም ከሄድን በኋላ እንግዲህ የእለቱ ዶክተር ማለትም መደፈሯን አረጋግጠው የፈረመው ዶክተርን ነበረ ለማግኘት የሞከርነው። ነገር ግን እሱን ልናገኘው አልቻልም ነበረ። ከአመታት በፊት ወደ ሌላ ሀገር እንደተዘዋወረ ነበረ የሰማነው። መዝገብ ቤቷን እንግዲህ አንዳንድ መረጃዎችን ለመውሰድ ብንጠይቃትም፣ እሷ ግን ለእኛ አሳልፋ ለመስጠት ፍቃደኛ ስላልሆነች ግቢ ውስጥ አንድ ዶክተር ለመግባባት ሞክረን ያ ዶክተር እንግዲህ ረጅም አመት እዛ ሆስፒታል ውስጥ እየሰራ ሰው ስለሆነ ከሱ ጋር ተግባብተን ቀጠሮ ይዘናል። ጉዳይ እንደምፈልገው አድርጌ ዛሬ እንግዲህ ሄጂ እሱን የማገኝበት ቀን ነው። ምናልባት እሱ ጋር እውነት ካለ በተቻለኛ አቅም ነገሮችን ለማወጣጣት እሞክራለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ፒስ ሰላም ነው ትናንት እኮ ትደውልልህ ነበረ ስልክ። ትናንትና ደውለልኝ ነበረ። ጠሯራችንን ትናንት ነበረ እረስተ ሆነው አሁን ነበር ትናንት ነበር። አዎ አልተመቸኝም ነበር። ታካሚዎች ነበሩ ፔሽንቶች፣ እነሱን እያየሁ ነበር። እና ደግሞ ስልክ እኮ በተደጋጋሚ ጊዜ እየደወልኩል ነበረ። ና ምን ሳታነሳ ስቅር ያው አልፈለገውም እንደ ብዬ እኮ እንዳስብ ነበር። አይ እንደዛ አይደለም አጋጣሚ አልተመቸኝም እና ለዛ ነው እንጂ አይደለም። ኦኬ። ስለዚህ ታዲያሽ መቼ እናድርገው? መቼ መገናኘት እንችላለን? አሁን እንኳን የሆነ የምሄድበት ቦታ አለ። ምናልባት ምሳሳት ይመቻል። ምሳሳት ላይ ወደ ውስ ያለ ሄደ ወደሱ ላ ገባ ወደዛ እየሄድኩ የሆነ ማገኝ ስዋለ ሰራው ስራለ እና ከዛ ስመጣ ወደ ምሳሳት ይመቻል። ወደ ምሳሳት እኔ ይመቸኛል። ችግር የለውም። ግን እንደ ትናንትና እንደዚህ አይነት ነገር እንዳይፈጠር ነው። አሁን ትናንትና ስንተ ነገር ካውራ ነላ ችግር የለውም። እኔ ቢያንስ እንትኔን ወደ ስድስት ሰዓት ተኩል አካባቢ ይጨርሳለሁ። ወደ ሰባት ሰዓት ላይ እስቲ ጓደኞች ጋር ሙሳ እሺ፣ ከወጣ ዛሬ ጓደኞችን ላስቸገራቸውና ከይቅርታ ጋር እንግዲህ ዛሬ ከእኔ ጋር ለምን ምሳን፣ እሺ፣ ችግር የለውም እኔ ወይ ያለህበት መጣና አንተ ጋር ጨርሰ ደውልልኝ። ችግር የለውም እሺ፣ ይቻላል ጋር ነበር ችግር ፍቶ ያገኛለሁ። በቃ ደስ ይለኛል። እንግዲህ እኔ እኮ እንግዲህ ሰፈር በጥቆማ ነው እንትን ያልኩት እና በዛ ስራ ቦታ ምናምን ሳጣ ደሞ ስልክም ሳነሳ ስትቀርብ ምናምን። ወደ ሰፈር መጣወት፣ እንግዲህ ይቅርታ አድርግልኝ። ይሄን ያህል ያው አስቸኳይም ነገር ስለሆነ ነው ገባ። እኔ እዛ ያለው ሰው እያስጨነቀኝ ነው ገባ። ለዛ ነው እንጂ ይሄን ያህል እንትን ማድረግ ፈልጌ አይደለም። እሺ፣ እሺ፣ ችግር የለውም። እኔም ታካሚዎቼ ትንሽ እንትን ስላሉ

አይደለ እዛ ጋ አንተን ስላለ አንድ አፍታ እዚሁ አውርተን ያው ትኩረት ላለመሳብ ነው። እዛ ሰዎች ምናም ስላሉ ጫጫሁቱ ምናም ስላሉ ለምሳም ደግሞ ስላልኩ ታውቃለህ፣ አንተ ስራ ላይ ቆይተህ ስለሆነ አንድ አፍታ ምሳም በልተህ እንደው ማውራትም ካለብኝ መጠየቅም ካለብኝ እንደዛ ይሻል እንጂ በባዶ ወዲህ ለምንድን ነው ማድርቅም ብሩኬ ያልኩ በጥራ ችግር የለውም። እሺ፣ እናንተ ግቢ እናንተ ጋር ሲሰራ የነበረ ዶክተር ነበረ ከዚህ ቀደም። እኔ በእርግጥ ሹፌር ነኝ እኔ ሹፌር ነኝ፣ የአንድ ባለ ሀብት ሹፌር ነኝ። እና ያ ባለ ሀብት ወደ እናንተ ወደዚህ ከተማ ይመጣል በስራ አጋጣሚ፣ በስራ አጋጣሚ በመጣ ሰዓት ይታመማል። በጣም ይታመምና ምንድን ነው ለምን ዶክተር ደጀኔን እንደፈለኩ እንዲገባ ነው ይመጣና ይታመማል። ከታመመን በኋላ ወደ እናንተ ጋር ነበረ ለሕክምና የሄደው፣ ካፍቶ ወደ እናንተ ጋር ከሄደ በኋላ ዶክተር ደጀኔ ነበረ በሰዓቱ እሱን ሲያክሙ የነበረውና በቃ በጣም ነበረ ትሪት ሲያደርገው የነበረው በቃ በጣም ጥሩ ሰው እንደሆነ ምናምን ነበረ ሲነግርኝ ነበረው። ዶክተር ደጀኔ ጥሩ ሰው ነው ምናምን እያለ በቃ ከዛ ጊዜ ኋላ እኛንም እየመጣ ስለ ዶክተር ደጀኔ ነበረ ሲያውረኝ ነበረ። ፌር ሱ ሹፌር ስለሆንኩት ብዙ ጊዜ ጊዜ እሱ ማደርሰው ምናምን፣ ስለዚህ አጠገብ ያለው ሰው እኔ ስለሆንኩት ለእኔ ያለውን ነገር እንዳለ ይነግረኝ ነበር እና ዶክተር ደጀኔ እኔ በአካል አላውቀውም በፎቶ አላውቀውም፣ ግን ምን ያህል ጥሩ ሰው እንደሆነ ከአለቃዬ ሰማሁት። ገባ አንድ ሰው አሁን ስለ አንድ ሰው ጥሩነት ሲያወራን አይደለ? አንተ ሰውዬውን ሳታገኘው፣ ግን ያገኘህ ቀን እንዴት ነው አክብረህ የምታወራው? ምክንያቱም ስለ እሱ ጥሩ ነገርና የሰማሁት ያልተዋላል እንደዚህ አይነት ነገር አለና፣ በቃ እሱ ታመው ወደ እናንተ ጋር ከመጣ በኋላ እሱ ነበረ ትሪት ሲያደርገው የነበረው። እሱ እንደው አውቀው ሆን ብሎ ማለት ነው ዋሪ ትንጥዬ መጥቻለሁ ገንዘብ ይልም ሲል ምንም ችግር የለም ለገንዘቡ ምንም እንዳያስ ዋናው የእርሶ ጤና ጤንነትዎ ነው ብሎ በቃ ሁሉን ነገር ከራሱ ከቨር እያደረገ ነበር እንትን ሲል የነበረው እና ያንን መልካምነቱን ያንን ጥሩነቱን ስላስታወሰ በዛ ጊዜ ስልክ ተቀያይረዋል። አንድ ፕሮግራም ሲኖር ይዤ መጣለሁኝ። አንድ ፕሮግራም አለ እኔ ጋ ቤት ውስጥ የሚካሄድና ልጁ ውጭ ሀገር ነው የምትማረው እና አሁን ትምህርቷን ጨርሳ ወደ ኢትዮጵያ መታለች እና ቤት ውስጥ ፕሮግራም አለ የሚዘጋጅ እና የዛ ፕሮግራም ላይ ትገኛለ ብሎት ነበረ። ያን ያለው ግን ከዓመት በፊት እኮ ነው። ከዓመት በፊት እንደዛ ያለው፣ ከዛ አሁን ላይ መጣች ልጅቷ። ከመጣች ኋላ ግን ከዚህ ቀደም ይደዋወላሉ። ዶክተር ደጀኔ የሚደውለታል ጋሼ የሚደውለታል። አሁን ላይ ግን ልጁ ስትመጣ ፕሮግራሙ ላይ እንዲገኝ ፈልጎ ዶክተር ደጅኔ ጋር ቢደውል ዶክተር ደጅኔ ስልኩ አይሰራም ስልኩ አይሰራም እና ያለው አማራጭ ምንድን ነው እኔ እንድሄድ ወደዛ እንድሄድና ዶክተር ደጅኔ እንድፈልግ ነበር ያደረገው እሱ ራሱ ቢመጣ ደስተኛ ነው ግን አንዳንድ ነገሮች አንዳንድ ስራዎች እሱ ማድረግ ያለባቸው ብዙ ነገሮች አሉ እነሱ እነሱን እዛ ያደርጋል ስለዚህ አሁን ምንድን ነው እኔ ላከኝና እኔ እዛ ያለውን ነገር ፈልጌ ምናምን ከጨረስኩ በኋላ እሱን ካገኘ በኋላ እንድመጣ ነው እንትን ያለው። ስለዚህ አሁን ዶክተር ደጀኔን እየፈለግኩኝ ነበር እና ዶክተር ደጀኔን እንደሌለ ነበር የነገሩኝ። በስራ አጋጣሚ ወደ ሌላ ሀገር ሄደዋል ነው የተባልኩት። ግን የት ሀገር እንዳለ አላውቅም፣ አልነገሩኝ። መንገድም አይፈልጉም ለምንድን ነው? እንዳልኩም ዶክተር ደጀነ በጣም ምርጥ ዶክተር ናቸው እና ስብናቸውም ደስ የሚል ነው። ለታካሚዎችም ጥሩ እንትን አለው፣ አክብሮት አለው ምናምን ነገር። ግን አሁን ላይ ያለበትን እንትን ስለሱ ብዙም የማውቀው ነገር በየለኝም። ብቻ ግን እንዴት እንደሆነ ከኛም ከራቀ ትንሽ ቆይቷል። ምንድን ነው አሁን የሰማሁት እሱ ወደ ሌላ ሀገር እንደሄደ ነበር የሰማሁት፣ ወደ ሌላ ሀገር በስራ አጋጣሚ ወደ ሌላ ነገር ተዘዋውሯል የሚባል ነገር ነው የሰማሁት። እና ከቻልክ ያለበትን እንድትነግረኝ ነው የሚሆነ ወደ ዋና እንትን ስመጣ ያለበትን እንድትነግረኝ ነው። ካልሆነ ደግሞ ስልኩ ቁጥሩን ስጠኝና፣ ስልኩ አለ ይኖራል? አንተ ጋር የአዲስ የቀየረ የለኝም። የድሮ ነበረኝ ሀያ ሰባት ሚትሰባት ሚ የድሮ ቁጥሩ እሱ። ዝግ ነው እሱ አይሰራም ግን ብቻ በሰላም ነው የፈለግከው? እንዴት ነው ነገሩ? ነገርኩ እኮ ያው በሰላም ነው። አሁን ለምሳሌ አሁን እዛ ጸሐፊ ሆኖ ከውርቻት ነበረ ግን እሷ ምንም የምታውቀው ነገር እንደሌለ ነበር የነገረችኝ። መዝገብ ቤት ያለችው አሃ፣ መዝገብ ቤት ያለችው ምንም እንደማታውቅ ነበር የነገረችኝ። እና እኔ ደግሞ ምንድነው አሁን ቁጥሩን ባገኘ በቃ አንድ ነገር ነው ገብቷል። ደውዬ ጋሽ እንትና ይፈልግሃል ብዬ እኮ እሱ ጋር ማገናኘት ነው። ከዛ የዛኔ እሱ ራሱ እኮ ይመጣል ስለሚግባቡ ማለት ነው። ግን አሁን ችግሩ የነበሩ ምንድነው እዚህ ጋር ያለበትን አናቅም። አንደኛ ሁለተኛ ደግሞ ስልክ ቁጥሩ የለንም። የመጀመሪያ ስልክ ቁጥር አይሰራም። ስልክ ቀይሮን እየተባለው ወይ የቀየረውን ስልክ ብናገኝ እኮ አንድ ነገር ነው። አሁን እሱም ካገኘ አንተ አሁን ለምሳ አንተ ጋር ካለ ብትሰጥን እና እኛ ደውለን እሱን ብናገኘው ወይም ደግሞ ያለበትን የተዘዋወረበትን ቦታ ብትነግረን ሄደን እሱም ብናገኘው አሪፍ ነው ለእኛ። እሱማ ልክ ነህ እኮ ግን እስቲ በሆነ በአስራ ሁለት ቤት ስልክ አንዴ ደውሎልኝ ነበርና ግን አይ ቲንክ አሁን ላይ ይስራ ይስራ አላቅም። ግን የሆነ ቦታ ሆኖ ልታገኘውም ከፈለክ ያው እስቲ ምናልባት እንደ እንትን እንደ ስብእናና እንዳደረከው እንትን ጸባይና ሁኔታይን ሰላዩኝ ምናልባት በዛ ትንሽ ልረዳ እችላለሁ። ስልኩን ትሰጠኛለህ ማለት ነው። ስልኩን እስከ መስጠት ልረዳ እችላለሁ፣ ግን ያለበትን አላቅም። ያለበትን አታውቅም። ያለበት ግን በሰላም ነው። ስለ ሁሉም ሰው ስለ እሱ ሳውራው፣ ስለ ዶክተር ደጀኔ ስጠይቃቸው ለመንገር ፈቃደኛ ይሆን? ለምንድን ነው እንደዛ ሲሆን? አይ ሰላም ነው፣ ሁሉም ነገር ሰላም ነው። ግን እኔ ብዙም እንተን የምለው ነገር የለኝም። ማለት እንዴት እንደሆነ አላውቅም። ያው እሱም ስራ ለቆ ምናም ከሄደ በጣም ቆይተናል። በራሱ ፍቃደኛ ብቻ እሱ ነ ብዙ የማውቀው ነገር የለም ዶክተር ደጀነ ማለት ምርጥ ዶክተር ነው ለኛ አራያ የሚሆን ዶክተር ነበር ከዚህ ቀደም አለቃችን ጭምር ነበርና ስንሰራ በስራ ብዙ ጊዜ አብረን ቆይተናል እና ምርጥ አለቃችን ነበር ያው እንግዲህ ደጀኔ አሁን ከኛ ትንሽ ርቆ ነው የለው ተገናኝተን የማናቅም ግን አልፎ አልፎ የሆነ ጊዜ ይደውልልኛል ምናምን ነገር እንደዛ ነው የምልህ ስለዚህ ታዲያ እሺ አሁን አሁን ስልኩን ሰጠኝና ያው እኔ በርግጥ ምንም ማድረግ አልችልም። ብታውቅ ነበር ያለበትን ብታውቅ ትነግረን ነበረ፣ ግን ስልካችን ስልኩን ማግኘታችን አንድ ነገር ነው። ኦኬ እሺ፣ ስልኩን ንገረኝ። ኦኬ፣ ግን በሰላም ነው አይደል? ስልኩን እነግርሃለሁ፣ ግን በሰላም ነው አይደል? የሆነ ትንሽ ሳላሳሰበኝ ነው። በሰላም ነው። ምን ይሄን ያህል ለምንድን ነው ቁም እምታስበው ስልህ? እኔ ግራ ገባኝ እኮ ያው አላውቅም። ግን የሰው ስልክ ቁጥር ስትሰጥ ታውቃለህ አይደል? አሁን ሰው መቶ ስልክ ስጠኝ ምናምን ስልህ የሰውን ስልክ ስጠኝ ስለ ስትለው እንዴት አምነት እሰጥሀለሁ? ያ ነገር አሳስቦ ነው እንጂ አዎ፣ በሰላም ነው። ችግር የለው ምንም፣ እኮ ምንም እንትን ይሄ ለጥሩ ነገር ነው። እኔ አንድ ነገር ልንገርህ ጋሼ። አሁን እሱን ያሉት ምን እንደሆነ ታውቃለህ? መኪና ገዝተው የመሸለም ሁሉ አላማ አላቸው ለዶክተር ደጀኒ ማለት ነው። ምክንያቱም እንደሱ አይነት ዶክተሮችን ማበረታት ይፈልጋል። ገዛ ነው እንጂ አሁን ይሄ ለጥሩ ነገር ነው። ነገ አንተ ራስህ እዛ ፕሮግራም ላይ ብትገኝና ያንን ፕሮግራም ብትከታተሉ ደስ ይለኛል። እኔ ምክንያቱም አንተ አሁን የሱን ቁጥር አሳልፈልኛ ይሰጠን እንጂ ሌላ ሰው አይደለም፣ ሌላ ሰው አይደለም ስል ቁጥሩን ሊሰጠኝ ይቀርና ሄደን ስ ብናገኛ ሄደን አግኝተናቸው ስለሱ ስንጠይቃቸው እኛን መሸሽ ነበር የሚሸሹው፣ ገብተዋል ግን። አንተ አሁን እዚህ ጋር የኔ ቁጥሩን አይሰጠኝም። እሺ፣ እንግዲህ ካልክ፣ እንግዲህ አመሰግናለሁኝ በጣም። በሌላም ነገር እንገናኛለን ብዬ ተስፋ አደርጋለሁ። ሄጂ እስቲ እኔ እኮ አይደለም አሁን ደውዬ ከጋሻ ጋር አገናኛቸዋለሁ። እሱ ራሱ ከዛ ያለበትን ይነግረዋል። ወይም ደግሞ ካልሆነ እዛ ፕሮግራም ላይ እኔ ከቻልኩኝ ይዤ ሄዳለሁ ወይ ደግሞ እሱ ራሱ በራሱ ትራንስፖርት ይመጣል። ዋናው እሱን ቁጥሩን ማግኘታችን ነው። እናመሰግናለን መሰገናለን እንግዲህ እሺ እና ቤተሰብ እንግዲህ ተመልሰናል። የዛሬ ቪዲዮችን እንግዲህ እንዳያችሁት ይህን ይመስል ነበረ። በቀጣይ እንግዲህ ይህንን የተደበቀ እውነት ለማውጣት የተቻለን ሁሉ ለማድረግ እኔና የስራ ባልደረቦቼ ሁላችንም ዝግጁ ነን። በቀጣይ እንግዲህ ያለውን ነገር እስከ መጨረሻ ድረስ በመከታተል ወደ እናንተ የምናመጣ ይሆናል። እናንተም እንግዲህ ከእውነት ጎን በመቆም የዚህን ጉዳይ መጨረሻ እኛንም እያበረታታችሁን ቪዲዮን ላይክ እያደረጋችሁ እስከ መጨረሻ ድረስ አብራችሁን እንድትቆዩ ስል በአክብሮት እጠይቃለሁኝ። ቀጣይ በቀጣይ ክፍል እስከምንገናኝ ድረስ ፈጣሪ ሰላም ያገናኘን።